ዛሬ ከመዲናችን አዲስ አበባ ተነስተን ጓዛችንን ሸክፈን ዱካም፣ ደብረ ዘይት፣ አዳማ፣ ወለንጭቴ፣ መታራና አዋሽ አርባ ከተሞችን አልፈን ምስራቃዊ የሀገራችንን በረሃማ ክልል አቆራርጠን የአፋር ብሔራዊ ክልላዊ መንግስት ዋና መዲና ወደሆነችው ሰመራ ከተማ አብረን እንግተም። እንደሚታወቀው ይች ውብ የሆነች የሁሉም የኢትዮጵያዊ ከተማ በኢትዮጵያ ሀገርና ታሪክ ምስረታ ከፍተኛ ድርሻ ያላቸው በሽርጥና ጊሊ በድሪያና ፒጃማ የተዋቡ ሙሉ ኢትዮጵያዊ ስሜት ያላቸው ዳር ድንበርን አስከባሪ የሆኑ አፋራውያን ህዝቦች ከተማ ነች። ሰመራ ከተማ ዋላ ደር ብለን በማግስቱ አቅጣጫችንን ወደ ሰሜን አድርገን የአፋርን ጨዋማና ሸዋማ ቦታዎችን ያቆራረጥን 260 ኪሎ ሜትሮችን ከተጓዝን በኋላ የኢትዮጵያና የኤርትራ የጋራ ድንበር እንደርሳለን። አሁን እድሉን አግኝተን ይህንን የጋራ ድንበር ካቋረጥን በኋላ 60 ኪሎ ሜትሮችን ተጉዘን የሀገሬ ኤርትራ አንድ አካል ወደ ሆነችው የወደብ ከተማ አሰብ አብረን እንድረስ። አሰብ ከተማ በደቡባዊ ቀይ ባህር ዙሪያ ያለች የ2200 ያክል ህዝቦች የሚኖሩባት አነስተኛ የወደብ ከተማ ነች። ይቺ ከተማ እስከ 19ኛው ክፍለ ዘመን አጋማሽ ድረስ ለአፋር ጎሳዎች አሳ ማጥመጃነት ትውል የነበረች፣ 100 ያክል ሰዎችና 20 መኖሪያ ጎጆዎች ብቻ የነበሩባት አነስተኛ መንደር ነች። እንደ ታሪክ ማህደሩ ዊኪፒዲያ መረጃ ከሆነ በ1869 ዓ.ም ምረት የኢጣሊ ሚሽነሪ ጉሲፕ ሳንቶ የሩፕቲያኖን የመርከብ ድርጅት በመወከል ከሁለት ወንድማማቾች የጎሳ መሪ ሱልጣን ሐሰን ኢባን አህመድ እና ኢብራሂም አህመድ በ600 ማርትሬዛ ሊገዛቸው ችሎ እንደነበር ያመለክታል። ከዚያን ጊዜ ጀምሮ ይህቺ ትንሽዬ ወደብ መንደር የኢጣሊ መንግስት ዓይን ውስጥ ልትገባ ቻለች። በጊዜው የፋሽስቱ መንግስት ይህችን ትንሽዬ ወደብ መንደር መካከለኛውን የኢትዮጵያን ለመውረር አመች እንደሆነች ሊገነዘብ ስለቻለ ለዛም እስከ 1991 ዓመተ ምህረት ማለትም ኤርትራ ነጻነቷን እስከምታገኝ ድረስ የሙጥኝ ብሎ ሲያስተዳድራት ቆይቷል። ታሪክን ወደ ኋላ ስንመለከት አሰብ ከተማ የአፋር፣ የአረብ፣ የኢጣሊያ እና የሶማሊያ ከተማ የሶማሊዎች ከተማ ነበረች። ዛሬ ላይ ግን ቀስ በቀስ ይህ ዲሞግራፊ የተቀየረ የአፋሮች፣ የብሌን፣ የኩናማ፣ የትግሬና ትግረኛ ህዝቦች ከተማ ልትሆን ችላለች። ዛሬ ላይ ይቺ ወደብ ከተማ ከምጽዋ ወደብ ቀጥላ በሁለተኛ ደረጃ የሀገሪቱ ዋና የንግድ ወደብ በመሆን እያገለገለች ትገኛለች። ከዚህም አልፋ በተዋቡ መናፈሻዎችና ሆቴሎች የደመቀች ከተማ ስለሆነች የቱሪስትን ቀልብ የምትስብ ከተማ ልትሆን ችላለች። ይህን የቱሪስት ፍሰት ለማሳለጥም የሀገሪቷ መንግስት አነስተኛ ኤርፖርት በመገንባት ተጓዦችን ከመካከለኛው ምስራቅና አውሮፓ ሀገራት ጋር ቀጥተኛ በረራ እንዲያገኙ አድርጎ አስተሳስሯታል። አሰብ ከተማ ውስጥ ዞር ዞር ስንል እንደ ኢትዮጵያ እንደ ሀገራችን ሁሉ እንጀራ በሽሮ ወጥ በየአይነቱ እና ሌሎችም የኢትዮጵያ ምግቦች በስፋት ይገኛሉ። ከነዚህም በላይ የቀይ ባህር ዳርቻ እንደመሆኗ መጠን አሳ በጣም የሚዘወትር ና በየቤቱ የማይጠፋ የምግብ አይነት ነው። እንግዲህ ይቺ ዙሪያዋን በቀይ ባህር የተከበበች በባህል በእምነት እና በታሪክ ከኢትዮጵያ ከተሞች ጋር በጅጉን የምትመሳሰል የኢትዮጵያ እንደ አካል የነበረች ና የባህር ወደብ በመሆን ስታገለግል የነበረች ከተማ ከሀገራችን ኢትዮጵያ ኪሎ ሜትር ርቀት ላይ ብቻ ትገኛለች። ልብ በሉ፣ በ60 ኪሎ ሜትር ርቀት ላይ ወደብ አለ። በ60 ኪሎ ሜትር ርቀት ላይ የባህር በር አለ። እዚህ ቦታ ላይ ግን እቃ ኤክስፖርት ና ኢምፖርት ይደረጋል። ድንበር ላይ በአካልና ባይናችን አሻግረን በምንመለከትበት ርቀት ላይ ግን ወደብ የለም። የቆምንበት ቦታ ግን ላንድ ሎክድ ነው ወይም የባህር በር የሌለው ሀገር ሊሆን ይችላል። ይህንን ስንመለከት የፖለቲካን ውስብስብነት እና ኢትዮጵያ ሆነ ተብሎ ወደብ አልባ እንድትሆን። የተሴረባትን ሴራ ቁልጭና ፍንትዋ አድርጎ ያመላክታል። ከፍታዊነት አንጻርም ስንመለከት በእውነቱ በ135 ሚሊዮን ሕዝብ ያላት የምጥጥዮ ሀገር የኤርትራ ወላድ እናት በ60 ኪሎ ሜትር ቀጥ ላይ ወደብ እያለ ወደብ አልባ መሆኗ እጅጉን የሚያሳዝንና የሚያስከፋ ክስተት ያደርገዋል። ቤተሰቦቻችን ለዛሬው ያዝንላችሁ፣ በዚህ ጨረስን። ሌላ ጊዜ ሌላ ቪዲዮና ታሪክ እስከምንገናኝ በያላችሁበት ጨረሰምቱ ጨረሰምበት